በኮተቤ ሃና ማርያም የተሰማ ሰበር መረጃ ማንም ያልጠበቀው ክስተት ሁላይታ ወጣቱ አንድነቱን አሳየ። ነፍሴ ዋጋ እግሬነች፣ ለነፍሴ ዋጋ እግሬነች። ሰላም ሰላም፣ ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ የምትቻለው፣ ሁሌም እንደምታረጉት ይሄ ቪዲዮ መረጃ ለብዙ ሰዎች ነርስ ላይክ እና ሼር በማድረግ እንጀምሩት በሉ። ለእግዚአብሔር ስም እጠይቃለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ ለምታኔ ቻናችሁ አበረታቱን ወክቴናል። አዲስ መረጃ ስለ ቅድስ ቤተ ክርስቲያናችን ዛሬም ይዘንላችሁ መተናልባት ነው። እስቲ ወደ መጀመሪያው ቪዲዮ እንለፍ። ልመርቃችሁ የነገዋ ድንግል ማርያም ለጎደላችሁ ነገር ሁሉ አለው ትበላችሁ አበቃለት አይሆንም፣ ከዚህ በኋላ አይቀጥልም። ያላችሁትን ነገር ሁሉ ድንግል ማርያም ከልጇ ከወዳጇ ማልዳ አዲስ ሕይወት ታስጀምራችሁ። አሜን በሉ። ቪዲዮ እንደተመለከታችሁ ነው የመጀመሪያ ቪዲዮአችንን በምርቃት ጀምረናል። ሁላችሁም አሜን አሜን አሜን እያላችሁ ኮመንቱን አጥልቅ ልቁት። የተወደ ልጆች እስቲ ወደ ቀጣዩ ቪዲዮ እንለፍ። ጩኸት በረከተ እናት ልጇን አጣች፣ ጨቅሎች አለቀሱ። የነገ ተስፋዎች ናፋቂ ህፃናት በደምረ ሰረሱ! ምነዋል ድባ ምነዋል ድባ ዝምታሽ በረታ ቁዘማሽ አየለ ሰዓታት ቅዳሴው መውደቅ መነሳትሽ ከወዴት ቀለለ ያቦይ መዘግዘቅ የተክልዬ እምባ ኧረ ወዴት አለ? የንጦጦዋ ማርያም የንጦጦ ማርያም የግሸኗ ንግስቴ ጻድቃን ያንቁ አትመጪም ወይ ዛሬ ቤትሽ ተጠልለው አንቺን ሲናፍቁ አቤታቲም ወይ ንኢ ድንግል ሲሉ ሰርክ እየወደቁ አትለመኝም ወይ ሰላም ለኪ ሲሉ ሊቅና ደቂቁ? አንቺ ዝም ካልሽን አንቺ ዝም ካልሽን ታዛ እኮ የለንም። አምባችን ተንዷል። ይፍታ የሚል ካህን ይፍታ የሚል ካህን ከቤተ መቅደሱ በውሾ ተሰዷል። ሳሊለነ ሚልሽ የቆሎ ተማሪው መንበሩ ስር ታርዷል። የቤተ መቅደስሽ ነጩ መጋረጃ በደም ተጨማልቋል። ጉልላትሽ ወድቆ ካፈር ተደባልቋል። በአቶ ያለቅሳል፣ ሰላም ለኪ ናፍቆት በአቶ ያለቅሳል እልፍ ዓመድ ነስንሶ ካህኑ ታርዶበት ገዳሙ ያነባል። ጽልመት ማቁን ለብሶ ዋሻው ለክሶ ላይ ነው ሀዘን ሰነጣጥቆት ቆት በአፈሙዝ ታርሶ። ልጆቹን ሚናፍቅ ልጆቹን ሚናፍቅ የሰላሙ ደብር ሀዘን ቀስፎታል። ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምዕመን ከጥላይ ስር የለም ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽ ማምላክ እባክሽ ማምላክ ያገኘውን ረሃብ ጭንቁና ዘክሪ በንጉስ መንበር ፊት መሀር ልጄ ብለሽ እንባሽን አኑሪ የቁጣውን ማዕት እንዲመልስልን ለልጅሽ ንገሪ። ይሁን እንደተመለከታችሁ፣ ጣም የሚያሳዝን እንግዲህ፣ የቤተ ክርስቲያን ስቃያ መቼ እንደሚያበቃ አላቅም። አባቶችም እንግዲህ የሚያደርጉትን እየተመለከታችሁ እንደሆነ ተስፋ አረጋለሁ። ይቷሉ እንግዲህ ሃይማኖታችን ላይ የመጣው መከራ በጣም ነው የሚያስፈራው። ጽዋው የሞላ ይመስላል። ቅዱስ ቤተክርስቲያናችን አርብ ላይ ነች። ቅዱስ ቤተክርስቲያናችን አንገቷን የደፋችበት ጊዜ ነው። እንግዲህ ቅዱስ ቤተክርስቲያን የደፈሩ ቅዱስ ቤተክርስቲያን ያስደፈሩ ሰዎች እንግዲህ ምዕመናን የገደሉ ያስገደሉ ሰዎች እንግዲህ ዛሬ ሹመት ሲወጡ እየተመለከትን እንገኛለን። እንደዚሁም ወጣቱ ከቅዱስ ቤተክርስቲያን እየተገፋ እንደሆነ እየተመለከትን እንገኛለን። ማምላክ ወላዲተ አምላክ ምስክሬ ናት። በህይወቴ ብዙ ጊዜ ተከፍቻለሁ። እንደዛሬ ቀን ግን የተከፋውበት ቀን የለም። ሁለት መስመር የሚሆን ደብዳቤ ስለ ሞቱ አባቶች አውጥተው የማያውቁ ቅዱስ ሲኖዶሱ፣ ዛሬ ግን ስለ ቲክቶከሮች አውጥቷል። ስንት ቤተክርስቲያን ያስከፈቱ እነዛ ቲክቶከሮች፣ ስንት ለቤተክርስቲያን የተቆረቆሩ እነዛ ኦርቶዶክሳዊ ቲክቶከሮች፣ ቤተክርስቲያን አንገቷን በደፋችበት ጊዜ ወጥተው የተናገሩት ቲክቶከሮች፣ ዛሬ ግን አቡነ ሰሩስ ከመሾማቸው ዛሬ እነሱ ላይ የመጨረሻ ማስጠንቀቂያ ወጥቶባቸዋል። ቪዲዮን ተመልክተው ነው እንመለስ። በዚህ ሰዓት በተሰማ ሰበር መረጃ ቅዱስ ሲኖዶስ ለቲክቶከሮች እንዲሁም ደግሞ ማህበራዊ ሚዲያ ላይ ሃይማኖታዊ ጉዳዮችን ለሚሰሩ ሰዎች የመጨረሻ ያለውን ማስጠንቀቂያ መስጠቱን ከመግለጫው ላይ ተመልክቻለሁ። ቅዱስ ሲኖዶስ ዛሬ ባወጣው መግለጫ ላይ አስራ አምስተኛ ቁጥር ላይ እንደተገለጸው ከሆነ በሀገር ውስጥና በውጭ ሀገር የሚኖሩ በግልና በቡድን ተደራጅተው ማህበራዊ ሚዲያን በመክፈት ከሃይማኖት ስነ ምግባር በወጣ መልኩ የቤተ ክርስቲያናችንን ልዕልና የቅዱስ ሲኖዶስን ክብር የሚጋፋ የአባቶችን የአገልጋዮችን ተልኮ የሚያደናቅፍ ያልተገባ መሰረት የሌለው መግለጫ የሚያሰራጩ አካላትም እንዲታረሙ ቅዱስ ሲኖዶስ ለአንዴና ለመጨረሻ ጊዜም በጥብቅ ያሳስባል ሲል በዚህ መግለጫ ላይ ተካቷል። ሀሳባቸውን ስጡበት። መልካም ቀን። አባቱን የሚያከብር ትውልድ ነው። ያለ የፈተና ጊዜ ነው። እንደ ኦርቶዶክሳዊ ምዕመን አባቶችን የሚያከብር አባቶችን የሚፈራ የለም። ነገር ግን እርስ ከእኛ ድቡ ስለምን እንደወጡ በራሱ አንደበት አሰሞታለሁ። ለምን እንደወጡ በራስዎት ንግግር አሰምዎታለሁ። ኦርቶዶክሳን ይህንን ቪዲዮ በምችሉት ኮፒሊንክ ላይክ፣ ሼር በማድረግ ለብዙሀን አደርሱልኝ። እኛ በብፁዕ አቡነ ሳውሪዎስ ላይ በምንሰራው ቪዲዮ ላይ የገባችሁ ዘረኝነትን ለመዝራት የምትፈልጉ ሰዎች ምናልባት ከእናንተ ዘር የእኔ ዘር ለሳቸው ይቀርብ ይሆናል። ስለዚህ ስለ ዘረኝነት ሲሆን ምናውረኛል። ስለ ክርስቶስ ከሆነ ዘርም ምንም አያስፈልግም። ምክንያቱም ክርስቶስና ክርስቶስን ብቻ ስለምንሰብክ ማለት ነው። ይህንን ቪዲዮ በምችሉት መጠን ኮፒሊንክ ላይክ፣ ሼር በማድረግ ለብዙሀን አደርሱልኝ። ለምን ከኛና ከወጣቱ ልብ ውስጥ እንደወጡ እናሰሙት በራሱት አንደበት እንስማው። ምክንያቱም ያው ክህነት አይደገምም አይለወጥም። አንዴ ነው የሚሾመው፣ ሁለት አይሾምም። ሁለት ጊዜ ሹመት የለም። ከማይደገሙት ምስጢራት አንዱ ክህነት ነው። እንግዲህ እንደሰሙት ወይም እርስዎ እንደተናገሩት እኛም እንደሰማ ነው። ኦርቶዶክስ ቤተክርስቲያን ክህነትን አደግምም አትለውጥም አታድስም። ስለዚህ ያኔ ቤተክርስቲያን ስታወግዞት ከኦርቶዶክሲያን ልብ ውስጥ ወጥተዋል። ያኔ ያ ሁሉ ወጣት ሲሞት ከኦርቶዶክሲያን ልብ ውስጥ ወጥተዋል። ያኔ ዘረኝነትን ለመዝራት ሲመጡ ከኦርቶዶክሲያን ልብ ውስጥ ወጥተዋል። እኛ ዘረኝነትን አይደለም የምንሰብከው ክርስቶስን። በዚህ ምክንያት ነው ከኛ ልብ ውስጥ የወጡት። እኛ በአሁኑ ክህነቱ ላይ ምንም ጭቅጭቅ የለብንም። ስራ አስኪያጅም ቢሆኑ ምንም ቢሆኑ በአሁኑ ሽሞቶ ላይ ምንም ጭቅጭቅ የለብን። ያኔ ግን የተሻረው ክህነት ለምን ተመለሰ? የእርሶ የሚመለስ ከሆነ ደግሞ ብዙ በፕሮቴስታንት ቤት ውስጥ በምንፍቅና ውስጥ ያሉ ኦርቶዶክሲያ መምህር የነበሩ እንደነ መምህር አሰግድ ያሉ መምህራን ወደ ኦርቶዶክስ ቤት መመለስ ይፈልጋሉ። ለምን? የማይመለሱበት ምክንያት ግን ክህነት አይደገምም የሚል ትምህርት ስላለ እዛ ብን የገቢ ምንጫችን ይቋረጣል ብሎ ስለሚያስቡ፣ ስለዚህ ክህነት የሚደገም ከሆነ ክህነት የሚደገም ትምህርት ካለ አዲስ ትምህርት ካለ ያምጡና ያሳዩን፣ እኛም እንቀበሉታለን። ከእርሶ ጋር ምንም አይነት ጸብ የለንም። ነገር ግን የአውላ ወጣት በሞተበት ሰዓት ላይ በዛን ሰዓት በተወገዙበት ሰዓት ላይ ከኛ ልብ ውስጥ ወጥቷል፣ ከኔ ልብ ውስጥ ወጥቷል። በዛን ሰዓት ይሄ ነው እንጂ እንደ ኦርቶዶክሳ ምዕመን አባቶችን የሚያከብር አባቶችን የሚፈራ አካል ወልድ የሚያስተላልፈው መልእክት አለ። እሱን እንስማውና እዛ ላይ ሀሳብና አስተያየቴን እሰጣለሁ። ሌላው ደግሞ ዛሬ ላይ የቅዱስ ሲኖዶስ መግለጫ ወጥቷል። በዛ መግለጫ ላይ ተራ ቁጥር 15 ላይ የተገለጸ ነገር አለ። በዛ ጉዳይ ላይ ምላቹ ይኖራል። ብቻ እስከመጨረሻው ይህን ቪዲዮ ተከታተሉ። አካል ወልድ የሚለውን እንስማና እንመለስ። እስቲ ስሙት። አባቱን የማያከብር ትውልድ ነው ያለን። የፈተና ጊዜ ነው። ቅድም እንኳን ተሾምኩ እንኳን ደስ አለህ ሲሉኝ ነበረ። አባቶች እንኳን ደስ አለህ ብለዋል። ግን እንኳን ደስ አለህ ሳይሆን ይሄ ትውልድ አባቶቹን የማያከብር ትውልድ፣ እንዲሁም ደግሞ አሁን በተሾምኩበት ጉዳይ ላይ አባቶች መጥተው እንኳን ደስ አለህ ሲሉኝ፣ እንኳን ደስ አለህ አይባልም እግዚአብሔር አጽና ነው የሚባለው ስልጣንን የምንመኝበት ሳይሆን እንደውም ስልጣንን የምንፈራበት ጊዜ ነው። ስለ ሹመት፣ ስለተለያዩ ነገሮች ራሱን በጣም ለቤተክርስቲያን ተቆርቋሪና ስርዓት አስከባሪ ሆኖ ሲናገር አይተናል። አው ዛሬም የአቤል ደም ይጣራል። እነዛ የሞቱት ሰማዕታት መቼም አንረሳቸውም። አንዘነጋችሁ። ሻሸማኔ ላይ ቅዱስ ቤተክርስቲያንን አስቀድመው እንግዲህ የሞቱ ብዙ ኦርቶዶክስያኖች አሉ። እነዛ የያቤል ወጣቶች መቼም አንረሳችሁ። እነዛ ወለት ዮሐንስ ላይ የረገፉትን ሰማዕታት መቼም አንረሳችሁ። ለቅድስ ቤተክርስቲያን እንዴት መታመን እንዳለብን በተግባር ያሳዩን ልጆች ናቸው። መልካም ወጣትን በተግባር ያሳዩን ኦርቶዶክሳውያን ባለማተቦች ናቸው። ዛሬ ግን ያቺ ብዙ መስዋዕትነት የተከፈለባትን ቅዱስ ቤተክርስቲያን ለመከፋፈል ብዙ ጥረቶች እየተደረጉ ይገኛሉ። እንግዲህ በገደሉን ባስገደሉን አባት እንድንባረክ እየተደረገ ይገኛል። ወጣቱ አሁንም ድምጹን እያሰማ ይገኛል። አባቶቻችን አጥንታቸውን ከስክሰው ደማቸውን አፍሰው ቅዱስ ቤተክርስቲያን አመኔቱን እዚህ ደረጃ አድርሰውልናል። ነገር ግን ምን ያስተረክበን እንችን ቅዱስ ቤተክርስቲያን ለትውልድ እናስተላልፋለን የሚለው ነገር በጥያቄ ምልክት ተቀምጧል። ብዙ መከራ፣ ብዙ ሰቆቃ፣ ብዙ በደል እየደረሰባት ይገኛል። በሰሜን በደቡብ በምስራቅ በምዕራብ ላይ ያሉ ኦርቶዶክሳውያን ሰቆቃ ውስጥ ይገኛሉ። ዛሬስ ለነሱ ማን ናቸው አጥቶ ቤተክርስቲያን በየቦታው እንደ ችቦ እየነደደች ትገኛለች። ጎዳቸው አምላካቸው የሆነባቸው ቤተክርስቲያን አገልጋይ የሚመስሉ ቤተክርስቲያን አገልጋይ ያልሆኑ የበግ ለምድ ለብሰው ቅዱስ ቤተክርስቲያንን እየጎዱ ያሉ ብዙ ግለሰቦች እንዳሉ እየተመለከትን እንገኛለን። በዘር በጎጥ የተከፋፈሉ አባቶችን እያፈራን እንገኛለን። በጣም የማሳፈር ተግባር ቅዱስ ቤተክርስቲያናችን ላይ እየተደረገ ይገኛል። ዛሬም ይህን ነገር በግሌ እቃወማለሁ። እናንተም እንደምትቃወሙ ተስፋ አደርጋለሁ። እስቲ ወደ ቀጣዩ መረጃ እንለፍ። ከወላይታ ሶዶ የተሰማ እንደዚሁም ከኮተቤ ሃና ማርያም የተሰማ ሰበር የሚባል አስደሳች መረጃ አለ ንሱ ቪዲዮዎች ተመልክተን እንመለስ

ኑ ሊቀ ጳጳሱን እንመርቃቸው በሰላም ተገላግለዋልና። ይህ የሁል ጊዜ ምኞታቸው እንቅልፍ የሚነሳቸው ነገር የደብረ መንክራት አቡነ ተክለ ሃይማኖት ህንፃ ቤተክርስቲያን እንደሆነ እና እግዚአብሔር ብሎ በሰላም ተከናውኖ ህልማቸው እውን የሆነበት ቀን የደስታቸው ቀን ነውና ኑ ሊቀ ጳጳሱን እንመርቃቸው። እንኳን አደረሳችሁ! እንኳን አደረሳችሁ! መንከራ ጣፉ ነ ተክለ ሃይማኖት ግቢ ነው። ስለዚህ ሁላችሁ ነገ እንዳትከው ሁላችሁ ተጋብዛችኋል። የተዋህዶ ልጆች ይሄንን መልእክት ከምንም ጊዜ በላይ ሼር ኮፒ ሊንክ እርፎስ አድርጉት። ሳልበጣ ገዳም

ቅዱስ ተመለከታችሁት ነው እንግዲህ። በዛሬው ዕለት ትላልቅ ቤተክርስቲያኖች በአዲስ አበባ እነዚሁም ደግሞ በወላይታ ሀገረ ስብከት ብዙ ዓመታትን የፈጀበት ብዙ ኦርቶዶክስያኖች የተረባረቡበት ቅዱስ ቤተክርስቲያናችን እየተመረቀች ትገኛለች ማለት ነው እንግዲህ። የወላይታ ሀገረ ስብከት ሊቀጳጳስን አቡነ ይስሐቅን አለማድነቅ አይቻልም። የቷዱልጆች የአባታችን በረከታቸው ይደርብን ለማለት ፈልጋለሁ። እንግዲህ በጣም ደስ የሚሉ የዘመናችን ጀግና አባት እንደሆኑ እየተመለከት እንገኛለን። ብዙ ቤተክርስቲያናትን እነዚሁ በደቡብ አካባቢ እያሳነጹ እያነጹ የሚገኙ አባት ናቸው። እግዚአብሔር አምላክ በእድሜ በጸጋ ይጠብቃቸው ለማለት እፈልጋለሁ። እስቲ ወደ መጨረሻው ቪዲዮ እንለፍ። ክርስትና ሲገባህ እንደዚህ ነው። ኦርቶዶክሳውያን መርቁልኝ። በተክልዬ ስለ አቡነ ተክለ ሃይማኖት ሕንፃ ማሰራ እያለ ከአስራ ሁለት ዓመታት በላይ ገቢ በማሰባሰብ በብዙ ዓመታት ትጋት ድል የተቀናጀ ወጣት። ይህ ወጣት ነዋሪነቱ ወላይታ ሶዶ ሲሆን በ1980 ዓ ም በኢትዮጵያ ሶስተኛው ፓትርያርክ ብፁዕ ቅዱስ አቡነ ተክለ ሃይማኖት አማካኝነት መሰረት ድንጋይ ተጥሎ እየታነጸ ለቆየው የደብረ መንክራት አቡነ ተክለ ሃይማኖት ገዳ ከአስራ ሁለት ዓመታት በላይ ገቢ በማሰባሰብ ቆይቷል። ወላይ ታስወዶ መናሪያ የማታጣውን ይህን ወጣት ከአስራ ሁለት ዓመታት በፊት ጀምሮ በየአውቶቢሱ እየገባ ስለ አቡነ ተክለ ሃይማኖት ህንፃ ማሰሪያ እያለ በትጋት ህዝቡን ይማጸን ነበር። የዛልዮ የአቡነ ተክለ ሃይማኖት ህንፃ ማሰሪያ። ህዝቡም ሳያሳፍረው ካለው ለህንፃ መቅደሱ ማሰሪያ ይሰጧል። እሱም በሰላም ግቡ እግዚአብሔር ይስጥልኝ ተክልዬ ይስጥልኝ በሰላም ግቡ በማለት ይመርቃል፣ ይወርዳል። እግዚአብሔር ጠንካራና ብርቱ ልብ ያለው ልጅ በትጋት አቆይቶ ለህንፃ መቅደሱ ምረቃ አድርሶታል። እድሜ ጤና ይስጥ። እንኳን ደስ ያለ እያላቸው ኦርቶዶክሳውያን መርቁልኝ እባካችሁ። የሦስተኛው ቅዱስ ፓትሪያርክ በአት የነበረው በወላይታ ሶዶ የሚገኘው የደብረ መንከራት አቡነ ተክለ ሃይማኖት ገዳም ከሰላሳ ሰባት ዓመት ልፋትና ከዚህ ልጅ ከአስራ ሁለት ዓመታት ድካም በኋላ ግዙፉ ህንፃ ቤተ መቅደስ ግንቦት 24 2017 ዓ ም በታላቅ ድምቀት ይመረቃል። ይህን ወጣት እየመረቃችሁ ስራውን ደግሞ አለም እንዲያውቀው በደንብ ኮፒ ሊንክ ና ሼር አድርጉለት። ቪዲዮን እንደተመለከታችሁ ነው። ወቅታዊና አዳዲስ መረጃ ስለ ቅዱስ ቤተክርስቲያናችን ዛሬም ማድረስ ናችሁ። እስከ መጨረሻ ስለተከታተላችሁ እናመሰግናል። እስከዛው ድረስ ሰብስክራይብ ያደረጋችሁ ሄዶን ታነጫናችሁ። አበረታቱን። በቀጣይ ወቅታዊና አዳዲስ መረጃ ቅዱስ ቤተክርስቲያናችን በተመለከተ እስክንመለስ ድረስ ሰላም ቆዩ።